ባለቤቱን ካልፈሩ አጥሩን አይነቀንቁ የሚባል አባባል አለ። ሄርሜላና አብርሽ በሚገርም ሁኔታ እንግዲህ አንድ ላይ መኖራቸው ታውቋል። ወይም ደግሞ አንድ ላይ እየኖሩ እንደሆነ፣ ለዛውም ሩታ ለፍታ ደክማ ወጣ ወርዳ መከሯን አይታ ባቆመችው ኑሮ ባቆመችው ትዳር ባቆመችው ባፈራቸው ንብረት ውስጥ እንግዲህ ሄርሜላ ሸሸ ገዳሚ እያለችበት ትገኛለች ማለት ነው። እና ይህ ሁሉ ነገር የሆነው አብርሽ ራሱን ዝቅ አድርጎ ነው። ሩታንም ክብሯን እያዋረደ የሚገኘው በእርግጥ ሩታ ጥፋት አላጠፋችም ምርትም ማለት አይደለም። ሮታ በጣም ብዙ ሺ ጥፋቶችን አጥፍታለች። ግን ደግሞ ያ ነገር ሁሉ ከአብርሽ የውነት ለመናገር ያ ሁሉ ተጠቃሎ ሮታ እንደው አመቱን በሙሉ ከአብርሽ ጋር በነበረችበት ሰዓት ያጠፋችው ጥፋት ሁሉ ነገር ተደማምሮ ምናምን ነገር እንኳን ዛሬ አብርሽ ከሄርሜላ ጋር እያደረገ ያለውን ነገር እንደው ምኑንም አይደርስም። እና እንደው ጥፋት እንኳን እናነጻጽር ከተባለ በጣም ሩታ ተጎድታለች፣ ተሰብራለች። አብርሽ በጣም በጣም በጣም በጣም የዋህ ነው። የዋህነቱ ደግሞ እንግዲህ በጣም እስከ ጥግ ድረሱ ነው እንግዲህ ሩታ አንገቷን እንድትደፋ ብቻ። በብዙ መንገድ ለመለየታቸው የሩታም የራሷም ጥፋት አለባት፣ የእውነት ለመናገር ሩታ እንዲህ ለመንገላታቷ እንዲህ ለመሆኗ ሁሉ ነገር የራሷም ጥፋት አለባት፣ የውነት ለመናገር አንዳንዴ ሰው የዘራውን ያጭዳል ይባላል። ያ ውሸት አይደለም፣ የእውነት ለመናገር ማለት ነው። እና ሩታ የሚያጠፋቸው ጥፋት ነው እንዲ ዋጋ እያስከፈላት የሚገኘው። እሷ ፍጹም አይደለችም። አብርሽ ብቻ አይደለም ጥፋተኛውም የበደለውም፣ ሩታ ብዙ ጥፋቶችን አጥፍታለች። በአጭሩ ሄርሜላ እንግዲህ ከአብርሽ ቤት እየኖረች እንደሆነ እኔም ገምቼ ነበረ። በነገራችን ላይ ሳላጣራ አላወራም አልናገርም ብዬ ነው እንጂ ያ የሰማሁት መረጃ የሰማሁት ኢንፎርሜሽን ነበረ። ሩታም እንግዲህ ይህንን ነገር አጣርታ መጣለች። በእርግጥ ያው ሩታ አብርሽን ከህይወቷ እንዲህ በቀላሉ የምታስወጣው አይነት ሰው አይደለም፣ በምንም ተአምር። ለምን ብዙ ዋጋ ከፍላለታለች። አዲስ ሴት ብዙ መከራይታ፣ ብዙ ተሰቃይታ ያቆመችውን ትዳር ያቆመችውን ቤት ያቆመችውን ፍቅር እንዲበተና ብታትና እንግዲህ የምትሄድ አይነት ሴት አይደለችም። ወይም ደግሞ የምትሄድ ሴት አለች ብዬ አላስብም አላምንም። እና ብትሄድም ለጊዜው ነው ብዬ ነው የማስበው። አብርሽም እንግዲህ እስከማቀው ድረስ እንግዲህ ሩታ ምንም ታሪክ ቢፈጠርም ከልቡ እንደማያስወጣት፣ ሄርሜላ ጊዜያዊ እንደሆነች ተዋት። የህዝብ ሽንት ቤት በሏት። ይቅር በለኝ አይባልም ሰውናት ግን የሆነ ማለት ትናንት ያደረገችው ድርጊቷ ማለት አንዳንድ ሰው በእኛ በራሱ ላይ ደርሶ እስካላየ ድረስ ያ ነገር ምንም አይመስለውም፣ ያንን ነገር ያደርገዋል። በቃ ሰው እየተጎዳ እየተበደለ እያየ እያለቀሰ እያየ ምንም አይመስለውም፣ ብቻ ለሱ ይመቸው። አንድ ሰው ሆዱ እስከ ጥግ ድረስ ሞልቶ የተራበን ሰው ቢያይ ምናምን ረሀቡም፣ ህመሙን ስሜቱም አይገባውም። እና ሄርሜላም ራስ ወዳድነቷን ያየውበት ነገር ሆነ። አዲስ ነገር ምን ተፈጠረ የሚለውን ነገርም እንግዲህ በደንብ ነግራችኋለሁ። የሚዲያን ወደ ሚዲያ እናመጣለን። ምንፈጥረው፣ የምናበካው፣ የምንጋግረው ነገር የለም። እነሱ ባወሩበት መሰረት እንግዲህ ለኛም እየተማርንበት ብዙ ነገሮችን እያየን አንድ ቪዲዮ በነገራችን ላይ ስታየው ቁም ነገር መያዝ አለባችሁ። በእውነት ለመናገር የሚጎዳውን እዚህ ጋር ሊጎዳኝ ይችላል እንደዚህ ባደርግ፣ ነገ በህይወቴ ላይ የሚጠቅመውን ነገር ደግሞ ነገ ህይወቴ ላይ እኮ እንደዚህ ባደርግ ሊጠቅመኝ ይችላል ብለን ትምህርት እየወሰድንበት ብና እየተሻለ ነው ብዬ ነው ማስበው እንጂ ዝም ብለን ጊዜያዊ ደስታችን አንምረጥ። ጊዜያዊ ዝም ብሎ ሆይ ሆይታን ብቻ አይተን አንለፍ ለማለት ነው እና እንግዲህ ሄርሜላ ከአብርሽ ጋር መኖሯን ሰምታ ሩታ ይሄ ነገር አላስደሰታትም፣ ይሄ ነገር ምቾት አልሰጣትም። እና እንደሚታወቀው እሷ ቡታ ጅራ ነው ያለችው ከቤተሰቦቿ ጋር። ይሄን ነገር ብቻ ከባድ ነው። በፊት ያው የአዲስ አበባ ልጅ እንደሆነች ምናምን ነገር ነበር ሲወራ የነበረው። ያው ሩታ የቡታ ጅራ ልጅ ነች መቶ ፐርሰንት። እና ብቻ ምንድን ነው ሄርሜላ ቤቴ እየኖረች ነው። ስለዚህ አቤልን ደውላ አቤል፣ እናንተ ስለሆነ ያመጣችዋት እች ልጅ ይዛችሁልኝ ውጡ ነው እያለችው የምትገኘው አስወጧት፣ ና ካልሆነ ግን በህግ ይሄዳለሁኝ ነው። እንግዲህ አብርሽም እሷም ሊታሰሩ እንደሚችሉ ህግ ሊጠይቃቸው እንደሚችል ወደ ህግ መሄድ እንደምትፈልግ ነው ሩታ እየተናገረች የሚገኘው። ሄርሜላ አብርሽ ቤት መኖሯን በምን እርግጠኛ ነች ሲላት፣ እንግዲህ በቅርብ አብሯቸው የሚኖር ሰው አብሯቸው የሚበላ የሚጠጣ ሰው ነው የነገረኝ እሷ እዛ እንደምትኖር ለእኔ ተጨንቋ አስቦልኝ ብላ ተናግራለች እና ችግሩ እኮ በመሀላችሁ ማለት ነው። የእውነት ለመናገር ሩታ መጥፎ ባህሪ ኑሮባት አይደለም ከአብርሽ የተለየችው፣ አብርሽም ከሩታ መጥፎ ባህሪ ኑሮበት ስለ ሩታ መጥፎ ባህሪ ኑሮበት አይደለም የተለያዩና በሰው ምክንያት ነው። በቃ እሷም የሰው ወሬ ትሰማለች፣ እሱም የሰው ወሬ ይሰማልና አቤል ዛሬ ምን አለ እንደ አቤል ግን ያስጠላይ ሰው የለም የእውነት ለመናገር ምንም አላደረገኝም እኔን ከምኔም አልደረሰም ግን በጣም ወላዋይ ነው በቃ እዛ እዚህ ነው የሚረግጠው በቃ የእውነት ለመናገር ሁሉም ምን ያለው ሁሉንም ማስተካከላለሁ ሁሉንም እንደዚህ እንደዚህ ሁሉን አድራጊ ፈጣሪ ነኝ ነው የሚለው በቃ በአጭሩና ሄርሜላን እኛ ስላመጣናት ይህን ነገር ከሰማሽ እርግጥ ሲጀመር ማለት ነው አብራችሁ አይደል እንዲ ከአንድ ላይ የምትሉት ምታድሩት ለምን ተዋሻለ? ሩታንስ ለምን ሩቅ ናት ብላችሁ አሁን ምንም ማታይ ማትሰማም ተብሎ ሲጀመር አንድ ላይ ሲዳሩ ነው የሚያመሹት፣ የሚውሉት፣ የሚያድሩት። የእውነቱን ለመናገር ማለት ነው። ሄርሜላ ታዲያ የት እየሄደች የት እያደረች ነው? በዚህ ልክ እንደዚህ እየተጠባበቀ አላያችሁም እንዴ? ትናንትና የሆነች ሴት መጣ፣ እንዴት እንደተቃጠለች፣ እንዴት እንደነደደች፣ እንዴት እንደጨሰች ልክ እሷ አሁን ላይ ሆና የምታስበው ምንድን ነው? ከሩታ ላይ አብርሽን ቀምታ እንደወሰደች እንዳሸነፈቻት ምናምን ነገር ነው። እውነት ለመናገር ሩታ በኃይለኝነትም በጉልበትም በሁሉ ነገርም አትበልጫትም ነበር። በቃ ሁሉ ነገር ይቅር ልተወው ብላ ትታ እንጂ አታሸንፊያትም እና ሄርሜላ ወስጃለሁ ብላ ነው የምታስበው፣ አብረሽን ወደ ሷ እንዳሸነፈች ምናምን የአሸናፊነት ስሜት እየተሰማት ነው። ግን በህይወቱ ሌላ ሴት መጣው ስትል እንግዲህ ደንብራ፣ ትናንትና ተቃጥላ፣ በቃ ኤሌክትሪክ ካልያዝኩ ካልጨበጥኩ፣ ጋኑ ላይ ቁጭ ብዬ ወጥቼ ካልተቀመጥኩ ስትል ነበረና፣ በራስ በራሱ ሲደርስበት ሁሉም ሰው ያውቀዋልና፣ ምን ልላችሁ ፈልጌ ነው፣ ሄርሜላ ራስ ወዳድ ናት ሲበዛና፣ ሁሉም ሰው ደባብቆለታል። ለአብርሽ እየደባበቁለት ነው የሚገኙት። ግን እኔ ብሆን የእውነት ለመናገር እንደ አብርሽ ጓደኛ ቢሆን ማለት ነው እንደነ እዩ፣ እንደገና ደግሞ አቤል፣ ሌሎችም ነብሩ ከማሉ አሉ ምናምን ነገር እና እኔ እነሱም ብሆን የእውነት ለመናገር አብራችሁ ከሩታ ጋር ሲሆን አጨብጭባችኋል፣ ስቃችኋል፣ በቃ በጣም ብዙ ጥሩ ጊዜያቶችን አሳልፋችኋልና ያንን ጊዜ ስለማቅ እኔ ምንድን ነው የማደርገው በቃ አብርሽ ይሄ ነገር ነው ጥሩ ይሄ ነገር ነው መሆን ያለበት። እንዴት እንዲት አደርጋለ በትዳር ላይ ብላችሁ ያለውን ነገር ወደ ራሱ እንዲመለስ የውነት ብታገሉት ወይ ደግሞ በቃ እንደዚህ ማ ካላደረክ እንደዚህ ካልሆነ ብላችሁ የሆነ ነገር ብታ በሆነ ነገር ብታስሩት ብትይዙት ወደ ትዳሩ ይመለስ ነበር፣ ወደ ህይወቱ ወደ ኑሮ ይመለስ ነበር። እናንተ ግን ውሽማ እየተንከባከባችሁ እንደው እግሯን ማጠብ ነው የቀራችሁ። የምር በዛ በዚህ ብላችሁ ነው ለሄርሜላ እያሽቀበጣችሁ የምትገኙት በቃ፣ ቁንድኗ ውበቷ ማርኳችኋል፣ ዳሌ እያያችሁ ነው ምናምን፣ ጥሩ ነው ተመሰጣችኋል። ግን የማይጠቅም ነገር ነው፣ ጊዜያዊ ነገር ነው። የእውነት እንዴት ልበላችሁ፣ ዝንብ ይበዛበታል የሚባል ነገር አለ ማለት። መጥፎ ንግግር መናገር አልፈልግም፣ ስለ ሄርሜላ ቢሆን፣ ሰው ናት፣ አከብራታለሁ። እንደ ሰውነቷ በሰውነቷ እሷ ባትከበርም፣ ግን እኔ አከብራታለሁ። ግን የተገለጠ ነገር ዝንብ ይበዛበታል የእውነት ለመናገርና ያንን ነገር ነው ያየሁት። እና ሩታ እኔ አሁን ልነግራት የምችለው ነገር መልእክት ማስተላልፈው ለሩታ አሁን ላይ ስለዛም ስለዚህ ማውራቱን ትታ ስለ ጤኗ ብታስብ፣ ከጤኗ የበለጠ ነገር የለም። እች ልጅ በሌላ ነገር ውስጥ ተጨናንቃ ተመርዛ ነው እየኖረች የምትገኘው ና በሰላም መውለዷ ራሱ ያጠራጥራል። የእውነት ለመናገር ማለት ነው። መጥፎ ነገር እንደዚያ ትቤ ምናምን ልትሉ ትችላላችሁ ግን ጭንቀት ጥሩ አይደለም፣ ለነፍሰ ጡር ሴት በጣም በቃ። እንደ እንቁላል ነው መንከባከብ ያለ የሚያስፈልጋትን መብላት ያለባት የሚያስፈልጋትን ነገር ማድረግ ወክ ማድረግ ብዙ የሚመከሩ በጣም ብዙ ጤና ባለሙያዎች የሚነግሩን ዶክተሮቻችን የሚሉት ነገሮች አሉ። እኔ ነፍሰ ጡር ባልሆንም ነፍሰ ጡር የሆኑ ሴቶችን ክትትላቸው ስለማቅ ነው። ሩታ ግናዋል ደና የተዎቹን ደና ያረፈችውን ከቤተሰቦች ጋር ሰላም ነኝ ብላ ያሰብ በእርግጥ እኔ መቶ ፐርሰንት ይውላችሁ ልንገራችሁ አንድ ነገር መቶ ፐርሰንት ሩታ ማለት ነው። እስክትወልድ በጣም ሰብሰብ ሰብሰብ በብለው የሚጠብቋት ቤተሰቦች ወይ ደግሞ የሚያግዟት የሚረዷት ቤተሰቦች ሊኖሩ ይችላሉ። እንደው እስክትወልድ ከወለደች በኋላ ራሱን ያውን ጥርጣሬ አለብኝ። የእውነት ለመናገር ሜላትን ራሱ አላምናትም። ቤተሰብ እኮ ቤተሰብ ነው፣ ግን ሜላትን ራሱ አላምናትም። በእውነት ነው የምላችሁ የሆነ ነገር ሲናገሯት ውይ እኔን ብለው እንደው ሌላ ሰው እንኳን ቢናገሩ እንደዚህ ብለውኝ ነው እኮ የሆነ ባሽሙረ እንደዚህ ያሉኝ ብላ ሩታ ለሞራሯም ለአእምሯም፣ ለጭንቅላቷም ጥሩ ያልሆነ ነገር እየተሰማት በጣም ከባዱን ጊዜ የምታሳልፈው ያኔ ነው። ከወለደች በኋላ የእውነት ለመናገር በጣም አስቸጋሪ ነው። እኔ ፍራቻ አለብኝ በቤተሰቦቿ ዙሪያ። እንዳይሆን ተስፋ አደርጋለሁ፣ ምኞቴም ጸሎቴም እሱ ነው። በቃ ይሁን ጥሩ በጥሩ ሁኔታ ወልዳ በቃ በጥሩ ሁኔታ እንድትታረስ በጥሩ ሁኔታ ልጇን ወልዳ አቅፋ እንደምናያት ግን ደግሞ ያ ነገር ይሆናል ወይ አይሆንም ወይ የሚለው መቶ ፐርሰንት እርግጠኛ አይደለውም እና ራሷ ጤናዋን ማሰብ ስትችል ስለ ጤናዋ ማውራት ስትችል አሁን ላይ የአብርሽ ነገር ነው እያሳሰባት የሚገኘው የሄርሜላ ነገር ነው ከአብርሽ ጋር መኖሯ እያሳሰባት የሚገኘው በእርግጥ ያሳስባል ለምን እሷ መከሯን አይታ ባፈራችው ንብረት ራ እሷ መከሯን አይታ በኖረችበት ባኖረችው ቤት ውስጥ ሌላ ሴት ይዞ ሲመጣ ሌላ ኑሮ ሲጀምር ማየት በጣም ከባድ ነው ነውና ያ ነገር አስቸጋሪ ነው እየሆነ የሚገኘው። ግን ብትተው የተሻለ ነው ይመረጣል ብዬ ነው የማስበው። ሲጀምር አንዳንዴ ሰውን ተከታትላችሁ ተቆጣጥራችሁ ምንም ልትዘልቁትም ልትይዙትም አትችሉም። በጣም በድብቅ ብዙ ነገር ማድረግ ይችላል እና፣ ሄርሜላ ደግሞ ከእሱ ተጣብቃ መቼ አትለያይም። የእውነት ለመናገር እቺ ልጅ ሁላችንም አድማ ይዘን ወደ ራሷ እንድትመለስ የራሷን ጦሩ ህይወት የሚወዳት የሚያፈቅራት ህይወት አላት። በነገራችን ላይ ከዚህ በፊት ና ወደ ዚያ ሄዳ የተስተካከለ ኑሮ ብትኖር ለእሷ የሚጠቅማት ለሩታም ለአብርሽ የሚጠቅማቸው ነገር ነው። ና አቤልም እንግዲህ ወደ አዲስ አበባ ሄዶ ያለውን ነገር ለማስተካከል እኔ ሞክራለሁ፣ እኔ ማስተካከል እችላለሁ ነው እያለ የሚገኙ። ሄርሜላም እዛ ቤት ውስጥ እየኖረች ከሆነ የእውነት እኔ አባርራታለሁ፣ አስወጣታለሁ እያለ ነው የሚገኙ። ግን ዋሽቶ ነው፣ የእውነት እዛ እንደምትኖር መቶ ፐርሰንት ያውቃል። ና ሩታ ያው በእርግጥ ህጋዊ ነገር አድርገሽ እንደው ቢታሰሩ ደስ ይለኛል። ሁለቱ በቃ ቅጣታቸውን ቢያገኙ እሱም ከተዳር በላይ መሄዱን እሷም ደግሞ ከማለት ዳር ወንድ ወንደጋ መጣበቋ ነገር ታውቆ ሁሉ ነገር ተለይቶ ምናምን እነዚህ ልጆች ለሁሉም አስተማሪ ሆኖ ቢወጡ ቢታሰሩ የእውነት ደስ ይለኛል። ይህ እውነቴን ለመናገር ማለት ነውና፣ ግን ደግሞ ሩታሪ በዚህ ሰዓት ደግሞ ስለዚህ ነገር እያሰበች በቃ አእምሯን ቢዚ ማድረግ አለባት ብዬ ስለማለም ነው ለራሷ ጊዜ እረፍት መስጠት ስላለባት ብዬ ነው የማስበው። እና ፀሐዩ ላይ ራሱ እንዲቆማ ካሜራ ስትቀርጽ የሆነች በጣም ነው የምታሳዝነኝ እና ብቻ ከባድ ነው። ለማንኛውም ግን ሩታን እንዲሆን አምሮባት ምናምን ስላየው ደስ ብሎኛል። እመቤቴ ትቅረባት ነው እምለው። ጤነኛ ልጅ እንዲሰጣት ትልቁ ምኞቴ ጸሎቴ ነው። እናንተስ ያላችሁን ሀሳብ አስተያየት እስኪጨምሩ በሄርሜላ ጉዳይ እንግዲህ የአብርሽና ሄርሜላን ፎቶ አድርጋችሁን የምትሰርቡ ሰዎች ያላችሁ እነሱን የምትደግፉ ሰዎች እና መጨረሻቸው አያምርም። በነገራችን ላይ ውድቀት ነው፣ ሄርሜላ ውድቀት ነው የሚከተላት፣ ውርደት ነው የሚከተላት። ምንም በሰው ትዳር በሰው ኑሮ በሰው ቤት ውስጥ እንዲየቦረቀች መቼም ደስተዋል ይዘልቅ አይችልም። ቀን ደግሞ ቅርብ አይሆንም፣ ታያላችሁ። እና ተንጋላችሁ የምትቀሩት ወይ ደግሞ አፍራችሁ የምትቀሩት እናንተ ናችሁ እንጂ እኔ አይደለሁም። እኔ ሁሌም ከእውነት ጎን ነው የምቆመው፣ የእውነት ለመናገር ማለት ነው። አሁንም የአብርሽና የሩታን አንድ መሆን ነው የምደግፈው፣ ማበረታተው። አለቀ። ይህ ነው ሐሳቤ፣ አስተያየት። አመሰግናለሁ።